ራሴ ላጠፋ ሞክሬ ነበረ። ልክ ራሴ ላጠፋ ሲሞክር ጓደኛዬ መጣች፣ እና ከዛ ጓደኞቹ ኤልሲ የሆነት ነው አግብቷል፣ ና ምን ብር አልነበረኝም፣ ስልክ ያሸጥኩትና ላስወርደው ሞከርኩ። አራት ወር ሁነታ ላይ ይቻል ምናምን አሉ። ማለት ቤተሰብ ስራ እንዲጀምሩ ልን ብዬ ነው እንጂ ከአንቺ ጋር ነው የምኖር፣ ምናምን አለ። እዛ ቆይቼ የምንሰማው ልጅ እንዳለው ደግሞ ሰማው እግዚነው ከተፈጠረ በኋላ ብዙ ነገር ሰርቻለሁ፣ ቃጠሎ ሰርቻለሁ። ቃጠሎ ደግሞ ደምሽ አንሷል፣ የሰው ደም ልንተካል። አሁን ላይ ምንም ስራ የለኝም፣ የሚያግዛኝ የለም ምናምን ምናምን አግብቷል፣ ምናምን ነገር ሲሉ፣ አይ እኔ አላመንኩም። እየቀለዱ ነው የመሰለኝ፣ አላመንኩም። እሱ ከእሱ ደግሞ ቀለበት አየው ከእጁ አግብቶ እንኳን ይመጣ ነበር ቤት። ሚስቲቱ በጣም ማለት ጠይቀኛለችላ አስቤዛ ምናምን ገስታ ማለት ኦኬ የሱ ሚስት የሱ ሚስት እና ልጁ በጣም ውሸታም ነው ምናምን ነው የምትለኝ። ያን ሳይ ያን አይታ ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በዛሬው አንቱ እንግዳ መሰናዷችን አንድ ባለ ታሪክ ስቱዲዮችን ትገኛለች። ከእንግዳችን ጋር የሚኖረን ቆይታ እንደተከታተሉ በአክብሮት ጋብዛለሁ። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማን ልል እስኪ እራስሽን? ኤልሳ አወቀ ይባላል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መጀመሪያ ፍቃደኛ ስለሆንሽ ስቱዲዮችን ስለመጣሽ በጣም እናመሰግናለን። እስኪ መጀመሪያ ስለ ልጅነትሽ ኤልሳ ማነች የተወለድኩት ጎንደር ነው ቀበሌ ሶስት ከዛ ፋዘር ሌላ ሚስት አገባ ማዘር ስትሞት ከዛ እንጀራነት በጣም ሀይለኛ ስለሆነች በጣም ታሰቃየኝ ነበረ ምናምን ማለት ነብስ ካወቅኩ በኋላ የሞተች በጣም ጻን ያለው ነው ሶስት አመቴ ምናምን ያለ እና እንጀራነት በጣም ምግብ እንኳን አትሰጠኝም ምናምን ምናምን እና ትምህርት ለእድሜ ለትምህርት ሲደርስ ጎረቤቶች ምናምን በቃ ውጭ ምናምን አድር ነበረ። ፋዘር ምንም አይልም ነበረ እዛ ሰዓት። እና ጎረቤቶች በቃ አዲስ አበባ እንስዳዳት ምናምን ምናምን እያሉ ለእኔ በጣም ይጨነቁ ነበረ። እና ድርጅት አስገቡ ተነጋግሮ ምናምን። የነገ ተስፋ ድርጅት አለ ጎንደር፣ ጎንደር ቀበሌ አካባቢ የነገ ተስፋ። ከዛ ገባው በጣም አሪፍ ነው ምናምን ብዙ አባትሽም እያለ አባቴ ነበረ፣ ግን ለእኔ ምንም ደንታ የለውም ማለት ስትመታኝ ምናምን ራሱ ዝም ነው የሚለው። እና እሷ ወይ እኔን ምረጥ ወይ እሷን ምረጥ ነበር የምትለው። እና እሱ በቃ እሱ እሷን አንፈልጋትም ነበር የሚል እኔን ማለት ነው። ከዘልካ ድርጅቱ እንደገባሁ አጎቴ ነበር ያስገባኝ። ድርጅቱ እንደገባሁ ብዙ ልጆች አሉ ሴቶች የወንድም የሴትም የሴትማለ አምስተኛ ክፍል ነበር አስታውሳለሁ፣ የገባሽ ግን በጻዲቁ ትምህርት ቤት ነበር የተመርኩ፣ አስረኛ ክፍል ውጤት ቀረ ውስጥ ላይ አስራ አምስት ምናምን እንሆናለን የምንኖረው ማለት ነው። በጣም ብዙ ግቢ ውስጥ ግን ማንኛውም ከሚማረው ትምህርት ቤት ነበር የምንማር የመንግስት ትምህርት ቤት፣ እንደ እናት እንደ አባት ሆነው የሚያሳድጉን ውስጥ ላይ ያሉ ምናምን አሽ ሶስት አመት ስለገባሽ እዛ? አምስት ነው ማለት አስራ ሁለት ምናምን፣ ከዛ እስከ አስር ተማርኩ። አስር ውጤት ቀረ። አስር ውጤት ሲቀር አንድ አመት ቴክኒክ ተምሬ ወጣው። አስራ ስምንት እስከ አስራ ስምንት አመት ነው ምን ቆየው ድርጅቱ እዛም፣ በኋላ በየአክስት ካለን አክስት አጎት ካለን አጎት እዛ ውጭ ላይ እንኖራለን። ውጭ ላይ እንኖረን ደግሞ አሁን አስር ውጤት የመጣላቸው ግቢ እስኪገቡ ድረስ ብር አለው ብር ይሰጠናል። አንድ ሺህ አምስት አንድ ሺህ አምስት፣ በዛ ሰዓት ድርጅቱ ማለት ነው። እዛ እኔ ቴክኒክ እየተማርኩ ነበረ። ከአንዳንድ አቆሙት፣ የሆነ ሰዓት ላይ ብሩን አቆሙት። ወላችን ወሩ የሚሰጡንን አቆሙት። እኔም ክፍያ የሚከፍልልኝ ሳታ፣ ቤት ኪራይ የሚከፍልልኝ ሳታ፣ ወደ ባህር ዳር መጣው። ትምህርቴን አቁሜ እንደመጣው መስተንግዶ ጀመርኩ። መስተንግዶ ጀምሬ ትምህርቴን መቀጠል ፈለኩና ከጎንደር መጥቼ መስተንግዶ ጀመርኩ። መስተንግዶ ጀምሬ እዛ ማለት ቅዳሜ ነው ድምና ጎንደር ማለት ነው ቴክኒክ ነው እየተማርኩ ከዛ አንድ አመት ተማርኩ እንደዛ እያልኩ መስተንግዶ እየሰራው ምናም በመሃል አንዳንድ ሰው ሶፍት አውቃለሁ ምናምን እዛ ካፌ ላይ እንደዛ እየሰራው ምናምን እዛ አልሆነልኝ ሲል ዊዝድሮ ሞልቼ መጣ ወደ ባህር ዳር እዛ ጎንደር ነበር ስራ የጀመርሽው እዚ ነው ማለት እዚ ጀምሬ ግን እሄድ ነበር እማር ነበር እና ለክፍያ ምናምን ብር ምናምን ሳጣ ውድሮ ሞልቼ ወደዚህ መጣሁ። ወደዚህ መጥቼ ደግሞ ሌላ ስራ ጀመርኩ። ሌላ ቤት ማለት ነው። እዛ ወጥቼ ሌላ ስራ ጀመርኩ። በመሀል አንድ ሰው ተዋወቅኩ ምናምን። በመሀል አንድ ሰው ወደ ፍቅር ነገር ምናምን ቀየር ነው። አብረን መኖር ጀመር ዶርም ተከራየልኝ ምናምን አብረን መኖር ስንጀምር ሌሎች ማለት ስለ እሱ ላይፍ ምናምን አላውቅም። ማለት ፍቅርም አዲስ ስለነበረ ለእኔ ከሱ ጋር አብረን መኖር ጀመርን። ከአንድ ቤት አንድ አመት ከሰባት ወር አብረን ነበር። እናቱን፣ እህቱን፣ ማባቱን ማንንም አላውቅም። የሱን ማለት ነው። ስለ ግል ህይወቱ ማለት ንገረኝ ስለው አይነግረኝም ምናምን። ማለት ስለ እሱ ማወቅ አይፈልግም ግን ደግሞ በጣም የሚንከባከበኝ በጣም የሚወደኝ በዛ ሰዓት ነበረ። ከዛ በቃ ልጅ እንውለድ ነበር የሚለኝ፣ ሁሌም ቀን በቀን ልጅ እንውለድ ምናምን ነበር የሚለኝ እሱ፣ ብዬ እኔም አረጋ ስኩ ማለት ነው። ከዛ በመሀል ሶስተኛ ወሬ እንደያስኩ አገባው ጓደኞቹ አገባ ምናምን ነገር አሉኝ። እኔ እየቀለዱ ነው መሰለኝ አግብቷል ምናምን ነገር ሲሉ አይኔ አላመንኩም። እየቀለዱ ነው መሰለኝ አላመንኩም። እሱ ከሱ ደሞ ቀለበት አየሁ ከጁ መሀል ላይ ቀለበት ሲያስር ይሄ ከኔ ሃያ አምስት ሺህ ብር ነበረ ምናምን እየጣልኩ ያጠራቀምኩት እሱን ወስዶታል። ምናምን ከሱ ጋር ስለነበረ አግብቶ እንኳን ይመጣ ነበር ቤት እና ቤት ልክ እየመጣ ምናምን ያድር ነበር አግብቶ ማለት ነው። እና እኔ እየቀለደ ነው የመሰለኝ አግብቻለው ቀለበቱን ሳየው እየቀለደ ነበር የመሰለኝ። ከዛ የሆነ ሰዓት ላይ ብሩን ሳየው ምንም ብር የለም ከአካውንቴ ምናምን ምን ሆነን ነገር ስለው የሆነ ዕቃ ጠፍቶኝ ገዝቼበት ምናምን አለ። ዛን የምሽብዬ ከዛ ጓደኞቹ ኤልሲ የእውነቴን ነው አግብቷል ምናምን ነገር ሲሉኝ በቃ ሄድኩ። ወደ ጓደኞቹ እንዳለ ተሰበሰቡበት ነገሩኝ። በቃ እሱም ነገረኝ ምናምን ምን አለሽ ግን ከዛ ልክ እንደዛ ሳውቅ ራሴ ላጠፋ ሞክሬ ነበረ። ልክ ራሴ ላጠፋ ስሞክር ጓደኛ የመጣች ነው። ብቻ ጓደኛ ያተረፈችኝ ምናምን። ላስወርደው ሞከርኩ። በዛ ሰዓት ምንም ብር የለኝም ብያለሁ። ወስዶታል፣ እቃ ተፍቶኛ ድሉ ወስዶታል። ከዛ ምንም ብር አልነበረኝም ስልኬን ሸጥኩትና ላስወርደው ሞከርኩ። አራት ወር ሁኖታል፣ አይቻል ምናምን አሉ። የባህል ራሱ ሄድኩ አይ ከባርድ ነው ምናምን ነገር አሉ። የሆነ ብቻ እንዳላስወርደው በጣም ብዙ ሰው መከረኝ። ምናምን ምናምን ቤተ ክርስቲያን እየሄድኩ አድር ነበረው ላይ ጊዮርጊስ እየሄድኩ ማለት ነው እና ሁሉ ነገር ጫለመብኝ። ምናምን ጓደኞቻ ናቸው የሚያጽናኑ ምናምን እሱ በጣም ማለት እሱ ስለ ወለት ምናምን ይዘጓል። እሺ ብርስተኝ በቃ አላስወርደው ብርስተኝ ስለው ለምን ታስወርጂዋለሽ? አይቻልም ምናምን አለ እና ልውለዳዎች ታግዘኛለ ወደፊት ምናምን ነገር ችለው አሁን ማለት ፈልጊያት አይደለም ያገቧት ማለት ቤተሰብ ስራ እንዲጀምሩልን ብዬ ነው እንጂ ከአንቺ ጋር ነው ምንኖር ምናምን አለ። እዛ ቆይቼ የምንሰማው ልጅ እንዳለው ደግሞ ሰማው ልጅ ወልደዋል ምናምን ከእሷ ጋር ማነው እና ያ እንስሳማ ደግሞ ሌላ ነገር ደግሞ ተፈጠረ። የእናቲቱን ቤት አሳየኝ የእናትን ቤት ስሎ ለምን ምናምን ብሎ ተሳደበ ምናምን ከዛ የሎም አለ ማለት በስራ ምናምን ችብስ ምናምን ቃጠሎ ሰራ ነበር በማል እርግዝናው ከተፈጠረ በኋላ ብዙ ነገር ሰርቻሉ። ቃጠሎ ሰርቻለሁ። ቃጠሎ ደግሞ ደምሽ አንሷል የሰው ደም ልንተካልሽ ሲሉኝ ያን እንቁላል መሸጥ ጀመርኩ። ስምንት ምናምን ኛ ማለት ና ሰባት ምናም እርጉዙኝ ቀጠሎ እንቁላል እየሸጥኩ ያለ በመሀል ደግሞ በጣም አመመኝ ምናምን። ከዛ ምንም ብር ስለሌለኝ በምን ልታከም እንደዚህ ሸሸዋ የለም፣ ሳሙና ይዘን ምናምን እንደዛ ጀመርኩ። ቀበሌ አስራ አራት በጣም አቃታኝ ምናምን ቁም ሳጥን ነበረ። ቁም ሳጥን እንሸጥኩ በዛ ታከምኩ ምናምን። የሰው ደም ራሱ ተተክቶልኛል ምናምን ደም ማነስ ምግብ ስለማልበላ ምናምን ከዛ ፋዘር አለ ብዬ አለው። ወደ ፋዘር ስንመጣ ራሱ ጋ እያሉ በጣም አግዘው ነበረ ምናምን። እዛ ጎንደር ጎንደር ማለት ብር ልክለት ነበረ። እዚህ ስራ በምትሰሪበት መስተንግዶ እየሰራ እሱ ጋ ያሉ ሰራ ነበረ። በመሀል አግዝቶ ነበርና አርግዣለሁ አባቴ ምናምን ነገር ስለ ሁሉ ነገር ስነግረው ልጅ አይደለሽም ነው ያለ። ሚቤትን ልጅ አይደለሽም አላቅሽ ምናምን አለ ማለት ነው ከእዛ እሱ ቴሌግራም ነበረ እንደዚ ያለኝ ነው። ምንሽ ነው አይተሹ ዝመርሽ ልጅ አይደለሽ ሞኳ ብዬሻለሁ ሲለኝ አይ እንደዚህ አይነት ሰዋት ማለት መስለኝም ነበር። እንደዚህ ተሰዳደብን በቃ ዚ በኋላ አላቅሽም። ምንም ነገር ይሄን ከአንቺ አልጠብቅም ነበረ እንደምታግዥኝ ነበር። የለም አቅመ ደካማ ነኝ ምናምን ምናምን ያለና በዛ ሰዓት ደግሞ መድኃኒት ወስጃለሁ ለመድኃኒት እሱም ሲጨመርብኝ ሆነ አላቅም ከጓደኛ የሆነ ታዝበላት ነበረ እሱን ሰብስቤ ነበረ የዋጥኩት፣ ግን ምን ማሩኩም። በዛ ያም እንደዛ ሲክዳኝ፣ ፋዘርም እንደዚህ ሲለኝ ሆነ በጣም ታጣብኝ ምናምን እና አየሉም አላቅም። እሱ ነው በጣም ሲመክረኝ እዚህ እንድደርስ ልጄንም እንዳቅፍ ያደረገኝ እሱ ነው። የእሱ ጓደኛ ነው አይልም ማለት እዚህ ምንድ መጣ ያደረገ እሱ ነው እና ለነሱ ራሱ ያወራቸው እሱ ነው እና በጣም በሀሳብ ይህን ሲውል ምናምን ደውለታለሁ ምናምን ሲርበኝ ራሱ ለእሱ ነው ደውል እና እሷ አሁን ልክ ወለድኩ፣ እንደዛ ሸሸ እየሰራው ምናምን ወለድኩ። ሆስፒታል ግን መጣ ያውቃል። መጣ አሉ በገባሽበት ጊዜ በገባሽበት ሰዓት መጣ። ሶስት ቀን ምናምን ለእሷ የሆነ ያው ከጓደኞች ጋር ነኝ ጓደኛ የግብቶ ምናምን ነው የሚላት፣ ለሚስቱ ማለት ነው። አምስት ሳንቲም ግን ሰጥቶኛል። በዛ ያጠራቀምኳት ብር ነው፣ እንደዚህ ምናምን ባጠራቀምኩት ነው እንጂ እሱ ለታክሲ እንኳን ከእኔ የወሰደው አስር ብር ምናምን እያነሳ ነበር የሚሄድ እና እስከዚህ ድረስ ነው እሱ። ማለት አብራችሁ በነበራችሁ በሰዓት ስራ የሰራም ነበር ወይስ? እሱ ነው በጣም ነበር የሚሰራ። በጣም ማለት የምናጠፋው ብር ቤት እንኳን አንበላም የነበረ ማለት እንዝናናለን፣ ምናምን በዛ ሰዓት ብር ነበረው በጣም ለፋዘር ራሱ እኔ መሰግደው ነው የምሰራ። ግን ለፋዘር ራሱ አምስት ሺህ አራት ሺህ ነበር ምልክለት ማለት በሳምንት ምናምን ነው በጣም ነበረው በዛ ሰዓት ከዛ በኋላ እንዴት እንዳጣ አላውቅም። እሱም እና ልጅ ለምን አታየውም እየመጣ ምናምን ነገር ስለው ብር መቻለኝ የለኝም አልመጣም፣ ብር ካላስኩ አልመጣም አይነት ነገር። እውነት አሁን ላይ ቤት ኪራይ ያለ ቤት ኪራይ ይከፍላልኝ አያውቅም ምንም። መጥቼ አዲስ አበባ እንሂድ አለኝ የሆነ ሰዓት ጠፍተን አዲስ አበባ እንሂድ ስለኝ አልሄድም እንተን አምኛ አልሄድም። ያለው ዕቃ እንሽጠው እና ምናምን ነገር ጠራት ጠረጠርኩ። ማለት ከተሸጠ በኋላ ብሩን ይዞ እንደሚሄድ አውቃለሁ። ጨካኝም ስለሆነ ማለት መኖር አሁን ላይ ማለት የምተዳደረው ምናምን ጓደኞቼ አንዳንዴ ይሰጡኛል። እቃ ምናምን እየሸጥኩ ያለኝ እቃ ማለት ነው። ያለኝ እቃ እየሸጥኩ ምናምን እስካሁን ማለት በባለፈው የሆነ በቆሎ መጥበስ ምናምን ጀምሬ የነበረ ስራ የለውም፣ ተውኩት እና ድርጅቱ ማለት ልጁን ራሱ ልወስደው ነበረ። ድርጅት እዛ ግን እሷ የለች። ቤልጅየም ነው የምትኖር፣ የድርጅቱ ዋናዋ ማለት ነው። ህፃን አይቀበሉም እንደኛ ትልቅ ሆነ ምናምን የምትቀበል እሷ ብትኖር ትወስድልኝ ነበረ ግን እ የለችም ልጁን ለመስጠት አዎ ማለት ከኔ ጋር ሆኖ ለምን ይሰቃያል አሁን ላይ ምንም ስራ የለኝም የሚያግዛኝ የለም ምናምን ምናምን ግን ምን ምን መስራት ትፈልጊያለሽ? አሁን የሆነ እድል ቢመሳቸውን አጋጣሚ ቢገኝ እስኪ ምን መስራት ትችላለች? ወይስ ምን መስራት ትፈልጊያለሽ? ከጤና ከምን አንጻር ሊያግዱሽ የሚችል ነገር አለ ወይስ ምንለምን ማንኛውም ስራ አለው ችግር የለብኝ። የሆነ ሱቅ ነገር ምናምን እና ደግሞ በተመረቁበት ምናምን ነገር ምን እንደ ተማርሽ? አም ዊዝድሮን ይሞላጋ አንድ አመት ተምሬ ብማረቅ ደስ ነበር የሚለኝ ምናምን። ምን ነበር የምትማሪው? ድራፍቲንግ ነበር እና ያን እድል ባገኝ ማለት ተመቻችቶልኝ ይሆን ዶርም ጎንደር ሂጄ ምናምን ያን ተምሬ ብማረቅ ለኔ ደስ ነበር የሚለኝ። ካልሆንም ደሞ እዚ ቃጠሎ ምናምን መስራት ችግር የለብኝም፣ ሰራለሁ። ስለዚህ ከቤቢ ከተወለደ በኋላ አባቱ አግዞሽም ተገናኝታችሁ ማታ? በጭራሽ። አንዳንዴ ይደውላል፣ በስልክ በስልክ ይደውላል ምናምን። ድምፁን አሰሚኝ ምናምን ምናምን ይላል። እኔ ደግሞ እበሳጫለሁ ምናምን አላሰማሁም። ማት መጣ ምናምን ነገር ስለሆነ ምንም ብር ሳልይዝ አልመጣም ነው የሚል ግን ደግሞ ጓደኞች ምናምን አንዳንድ ሲያመሹ ያዩታል። እየጠጣ ጭፈራ ቤት ላይ እየጠጣ እየተዝናና እና ምናምን ያዩታል፣ ይነግሩኛል። ጎረቤቶች አሉ፣ አንዳንድ ቢዝነስና የሚሰሩ ልጆች አሉ። እነሱ ያዩታል ምናምን እና አንዱ ራሱ ጆሲ ነው የሚባል ሳድወታል። ራሱ እሷ እዛ እየተሰቃየች አንተ እዚህ ትዝናናለህ ያለ ምናምን። እስከዚህ ድረስ ነው እና ሚስቲቱ በጣም ማለት ጠይቀኛለች ሁላ አስቤዛ ምናምን ገዝታ ማለት ነው የእሱ ሚስት እና ልጁ በጣም ውሸታም ነው ምናምን ነው የምትለኝ ለምን የማይሆን ሰው ነው ስልኬን ራሱ ወስዷት ያን ሰዓት ቤት መጣ ያን ሰዓት ማለት አራስ እያለሁ ማለት ነው ልክ መጦ ስልክ አስደውኝ አይደለም ስልኬን ሽጠዋ ቤቢን ለዳይፐር ምናምን መግዣ ስልኬን ሽጥልኝ ብሎ በዛው ጠፋ ጠፋ ስደውለት አያነሳም አያነሳ ምናምን ከዛ ሚስቱ ደወለችልኝ እንዳጋጣሚ ከጎረቤት የሆነ ስልክ ከሱ ሴባ አድርጎ ነበርና ቃል ኤልሲ ብሎ ያን አይታ ደወለች እና ስልክ ስትለኝ ባልሽ ወስዶታል አልኳት አሰጭኝ ፖሊስ መውሰድ አያቅተኝም ጓደኞቹ እንዳያዙ ብዬ ነው እንጂ እና አሳጭኝ ስልቄ እነሱ መርዳት እያለበት የኔን ጭራሽ ምናምን ነገር አለ፣ አልኳት እና ልሽኛ የአራት ወር ጫ በጣም ቸግሮት ነው ምናምን እና የመለከተኝ ማሳጭኝ ምናምን ነገር አልኩት። ይዞት መጣ። እኔ ለልጄ ብዬ ነው እንጂ አንች እናንታ ታያቅተኝ ምናምን ብሎ ፎክሮብኝ ሄደ ምናምን እኔ ስልኩን የወሰድኩት ሲጀምር ሌላ ብር ጨምሬ ልሰጥሽ ነው ብሎ ብቻ። እሱ በጣም የማይሆን ሰው ነው፣ በጣም ጨካኝ ሰው ነው። በጣም ማለት ነው። ምንሰት ስጠይቀው ለምን አርግዣ አርግዣ አልከኝ እንደዚህ ልትሄድ ስለው ልጅ የመውለድ ፍላጎት ነበር። በጣም በጣም ለምን እንደዚህ ልክ አደረክ ምናምን ነገር ስለው አንቺን ዝም ብዬ ትቼ መሄድ አልፈለኩም። ምንም ነገር እንደዚህ ሀሳቡ ግን አይደለም። አንቺም በባዶ ትቼ መሄድ አልፈልግም። በቃ አስረግዤ ሕይወትሽ እንዲበላሽ ነው ማድረግ የፈለኩ እቅድም ተሳካ አለ። እና ለጓደኞች ራሱ ተይው በቃ እሱን ትተሽ በቃ እርሹ ምናምን የሚሉኝ በቃ ደንስ ቤት ኪራይ ቢያግዘኝ ምናምን ነገር ስላቸው እርሹ እሱን በጣም ምንም አሁን ላይ ለእኛ እኛን ራሱ ብር አለበት ምናምን ሊሰጠን አልቻለም ምናምን ነገር አሉ ታውኩት። እኔም ያው አንቺም ወጣት ነሽ ምናልባት አሁን ልጅ ልጅ ይዘሽ ስራ እንትን ማለቱ ምናምን ሊከብድ ይችላል። ነገር ግን ምንጊዜ ቢሆን እኔ የምረዳው ከማየውም ነገር አንጻር ጠንካራ ነሽ፣ ገና ወጣት ነሽ ስራ ሰርተሽ ለልጅሽ ብቻ ሳይሆን በስርሽ ሌላ ቤተሰብ መስርተሽ ሌሎች ሰዎችን ማገዝ የምትችይበት አቅም እና እድሜ ላይ ነው ያለሽው። ከዚህ በኋላ ባለው ጊዜሽ ይህንን የሚያይ ተመልካች በእርግጠኝነት አይነት ለአንቺ የሚሆን ስራ አይጠፋም ብዬ አስባለሁ። ይህን እንግዲህ እግዚአብሔር ነው የሚያውቀው። ነገሮችን ፈጣሪ ነው የሚያመቻቸው። ጸሎት ያስፈልጋል። ለልጅሽ መቆየት አሁን ከዚህ በኋላ ለራስሽ ሳይሆን ልጅሽ መኖር የሚባል ነገር አለ። አሁን ለእሱ እንዳይላርለ ብዙ ነገሮች የምታደርጊው እሱ እንዳይጎልበት እንዳይከፋው፣ አንቺ ያደግሽበትን መንገድ አንቺ የመጣሽበትን መንገድ እንዳያይ። ምናልባት ደግሞ መዳኛ ሆኖልሽም ሊሆን ይችላል ልጅ ያገኘሽም። ከሰው ወይም ከሆነ ሰው ከመጠበቅ ይልቅ በአንቺ አቅም በአንቺ ጥረት በእግዚአብሔር እርዳታ የሆነ ነገር የራስሽን ቢዝነስ ምግብ ቤትም ትሆን ሱቅ ሚሆን ምንም ይሁን የራስሽን ነገር ጀምረሽ የራስሽን ችለሽ የራስሽን ቤት ኪራይ ከፍለሽ ራስሽ ሌላ ቤተሰብ መስረተሽ መኖር የምትችልበት አቅም እንዲፈጠር የኛም ፍላጎት ነው። ማሰብ ያለብሽን ብዬ ማስበው እሱን ነው። ሰው የቤት ኪራይ ሸፈን አልሸፍ፣ ሁሌም ከሰው መጠበቅ ትንሽ ከባድ ነው። ችግር ውስጥ የከተተሽን ብዬ ማስበው እሱ ነው። ለምሳሌ በራስሽ ስራ ውስጥ ሆነሽ ቢሆን ኖሮ ውሳኔ መወሰን የአንቺ ስልጣን የአንቺ ፍላጎት ቢሆን ኖሮ ደዚት ነገሮች አይመጡም። ከዚህ በኋላ ያለውን ሀሳብሽን እንደዛ ብታደርጊው ቤተሰብ ጋር አባትሽ ጋር የተፈጠረውን ነገር አወራሽ እና ከዛ በኋላ ምንም ለመገናኘት አጎቴ አለ አጎቴ አለ እነዚህ ነው የምትወልጅ ምናምን ነገር ከእሱ ማንም የለሽም ማንም የለኝም የሚያውቃል። እና ከእሱ ማንም ስለሌለሽ እዚህ ነው የምትወልጅ ምናምን ነገር ሲለኝ ተስማምተን ምናምን እሽ የሆነ ትራንስፖርት ምናምን ቤት ኪራይ ምናምን ከፍዬ ልምጣ ምናምን ብየው የሆነ ሰዓት ላይ ፋዘር ምን እንዳላቸው አላውቅም። ስልካቸውም ስደውል አያነሱም። ሀሳባቸውን እሱ ነው እሱ ነው እንዳይለሄድ ያደረገ እሱ ነው ምን እንዳደረጉት አላውቅም። ማለት ምክንያት ምንድን ነው? ምናምን ነገር ስለው፣ ለምን እንደዚህ ቁም ነገር ሳትይዥ ለምን ተወልጃለሽ? ለምን አረግሽ አይነት ነገር እና ታውቀዋለሁ እኮ ሲያወራ እኮ ነበረ ምናምን ነገር ስለው፣ ቢሆንም ምናምን ብሎ እነሱ በቃ እነሱ ለእኔ እንትን እንዳያረጉኝ እሱ አገደ ምናምን። እሱ እነ አጎቶቼ ምናምን አሉ ብያለሁ። ቤተሰብ አክስቴም አለች ምናምን። ያው እሱ ካልፈቀደ እኔ ምን ያደረገ እነሱ ምንም ያደርጉት ነገር የለም። እዛ እዚህ ወለድኩ እንጂ ጤፍ እንልክልሻለን ብቻ ተስፋ በጣም ይሰጡኝ ነበረ። ከፋዘር ጋር ሳንጣላ ማለት ነው። ከፋዘር ጋር ከተጣላን በኋላ አቆሙ እነሱ፣ መደወልም አቆሙ፣ ምናይ ማለታቸውንም አቆሙ ማለት ነው። ስለዚህ አሁን ምንም ስራ እየሰራሻለ? ምንም አንሰራም ምንም ያለኝን እቃ ነው እንዳልኩ እየሸጥኩ የምኖረው። ግን ደግሞ አሁን ላይ በቆሎ ምናምን እየጠበስኩ ነበረ የሆነ ለእለት እንዲሆነኝ ምናምን ብዬ እቃው እንዲቆይ ብዬ። ግን ምንም ስራ የለም አሁን ትንሽ ይጎርምስ ብዬ ነው እንጂ ሰራተኛ ቀጥሎ ያው የሆነ ስራ። አሁን ስንት ወሩ ነው ቤቢ? አምስት ወሩ። አምስት ወሩ። ከተወሰኑ ወራት በኋላ በሞግዚትም ቢሆን ሞግዚትም ቢሆን ቀጥሎ የቀን ስራ ቢሆን ሰርቼ ምናምን እንኖራለ ብዬ አስባለሁ። ከእግዚአብሔር ጋር ትልቁ ነገር እሱ ነው። ምንድን ነው የሚባለው? አዕዋፋትን የሚመግብ አብላግ ሰዎችን እኛ ልጆችን ጥሎ አይጥልም። በዋናነት የአንቺ ጥንካሬ ይፈልጋል። አንቺ ጠንካራ መሆን አለብሽ። ሁለተኛ የሚመጡ እድሎችን መርምሮ የመጠቀም ጉዳይ። አሁን ለምሳሌ ስራ አሁን እንዳልሽ መስራት ትችያለሽ። ማንኛውንም አይነት ስራ ሰርተሽ ለነገ ለልጅሽ ጥሩ እናት መሆን አንቺ ያለፍሽባቸው መንገዶች በልጅሽ እንዳይደገሙ እሱ ላይ መስራት አለብሽ ብዬ ያስባለሁ። ስራ ያላችሁ በስራ ገንዘብ ያላችሁ ደግሞ በገንዘብ የምቋቋምበት ማገዝ የምትችሉ ሰዎች እንዲያግዙሽ እንግዲህ ያው እንዳወርቻለሁ ብዙውን እኔውን በእኔ የእኔ ህይወት በጣም ማለት ከያስከበ የሆነ ማለት ምንም ፈጣሪ ግን አንዳንዴ ከፈጣሪ ጋር እጣላለሁ። ምንም ማለት እግዚአብሔር አንዳንዴ ለኔ ምንም ምንም አላደረገልኝም ብዬ አስባለሁ። መጀመሪያም ተሰቃየው፣ አሁንም እንደዚህ እና ተመልካቾች በተለይ ሴቶች ማለት ወንድ አንዳንድ አሪፍ ወንዶች እንዳሉ ሆኖ መጥፎ ወንዶችም አሉ። ማለት ምንም ሳይኖራችሁ የሆነ ውሳኔ አትወስኑ ማለት በተለይ ልጅ ሲመጣ ብዙ ነገር ስቃይም አብሮ ይመጣል እና የሆነ መቋቋሚያ ነገር ከሌላችሁ ውሳኔ አትወስኑ። ልጅ ለማርገዝ አትወስኑ። ወንድን አትመኑ ነው የምልህ ባጠቃላይ። እና ደግሞ ማንኛውንም ስራ መስራት እችላለሁ ፍላጎቱም አለኝ፣ የመስራት ፍላጎቱም አለኝ። ብዙ ነገር ሰራሉ መስራት እችላለሁ። ፈጣሪ ይመስገን ጤነኛ ነኝ። ትልቁ ነገር እሱ ነው ማለት ነው። አሁን በእንደዚህ አይነት ሁኔታ ውስጥ ፈጣሪ ለስትንፋሳችን ፋሳችን አሁን ተኝተን ስንነቃ እንኳን እኛነታችን የኛ አይደለም። ሙሉ ሙሉ ባለቤትነቱ የፈጣሪ ነው የእኛ ስትንፋስ ያለው እንቅስቃሴያችን፣ ሁሉም ነገር በሱ ስር ነው እና እስካሁንም ስላለን እግዚአብሔር ይመስገን። ከዚህ በኋላ ያለውን ደግሞ ፈጣሪ እንዲያመቻች መንገዶች እንዲከፈቱልሽ ነው የምኞቴ ነው። ይህንን ፕሮግራም የምትከታተሉ ተመልካቾቻችንም ወጣት ኤልሳን ወጣት ኤልሳን ስራ ያላችሁ ስራ እንድትሰራ በማገዝ በገንዘብም ልጇን የምታሳድግበት እንዲሁም ደግሞ ስራ ልትሰራ የምትችልበት ቀላል ቢዝነሶች ተነስታ ራሷን መደጎም ራሷን ማሻሻል የምትችልበትን መንገድ ማመቻቸት የምትችሉ ሰዎች ከታች በምናስቀምጥላችሁ አድራሻ ኤልሳን ማግኘት ትችላላችሁ። በጣም እናመሰግናለን። እግዚአብሔር ነገሮችን ሁሉ አስተካክሎ በራስሽ ቆመሽ ልጅሽም የምታስተምሪበት የምታሳድጊበት ነገር ራስሽ እንደምትፈጥሪ ያምናለሁ። አይዞሽ።